ዕለተ ማክሰኞ ህዳር 23 ቀን 2018 ዓ ም ሰላም ጤና ይስጥልን። የተከበራችሁ ተመልካቾቻችን ከናሁ ቴሌቪዥን የሀገር ውስጥና የባህር ማዶ ዜናዎቻችን ወደ እናንተ የሚደርሱበት ጊዜው አሁን ነው። ከዜናዎቹ ጋር ልዳናታደስ አብሬያችሁ ቆይታ አደርጋለሁ። አብራችሁ ሁኑ። ቀዳሚ ወደ አደረግ ነው የሀገር ውስጥ መረጃችን እናልፋለን። ግብጽ የህዳሴ ግድብን በተመለከተ ከኢትዮጵያ ጋር ተጨማሪ ውይይት ማድረግ እንደማትፈልግ አስታውቃለች። ታላቁ የህዳሴ ግድብን በተመለከተ ከኢትዮጵያ ጋር ተጨማሪ ውይይት እንደማይደረግ የግብጽ የውጭ ጉዳይ ሚኒስቴር ባድሩን አብዴላ ለቢቢሲ ተናግረዋል። ከቢቢሲ ፎከስ አፍሪካ ጋር ቃለምልልስ ያደረጉት የውጭ ጉዳይ ሚኒስቴሩ ላለፉት 13 ዓመታት የተደረገው ውይይት አንዳችን መፍትሄ አላመጣም ብለዋል። የህዳሴ ግድብ ከተመረቀ በኋላ በኢትዮጵያና በግብጽ መካከል ያለው ግንኙነት የበለጠ መሻከሩን ለቅ ሰው በዚህም መካረር ምክንያት ዓለም አቀፉ ማህበረሰብ ስጋት ሊሰማው እንደሚገባም ተናግረዋል። ባለፉት 13 ዓመታት በሀገራቱ መካከል የተደረገው ውይይት ውጤት ባለማስገኘቱ ግብጽ በዓለም አቀፍ ሕግ መሰረት የውሃ ደህንነቷን እንደምታስከብርም አክለዋል። የግድቡ ጉዳይ ከኢትዮጵያ ጋር ካለው የሁለትዮሽ ግንኙነት ጋር የሚያያዝ ነው ያሉት ሚኒስቴሩ ግድቡን እንደተናጠል እርምጃ ነው የምንቆጥረው ሲሉም ተደምጠዋል። ኢትዮጵያ በሰጠችው ምላሽ ግብጽ ህገ ወጥነትና የበላይነት በተሞላበት መንገድ የአባይ ወንዝን ለመቆጣጠር መሞከሯን መጥቀ ንም ገልጸዋል። የኢትዮጵያ የውሃና ኢነርጂ ሚኒስቴር በሰጠው ምላሽ ኢትዮጵያ በአባይ የመጠቀም መብቷን አሳልፋ እንደማትሰጥም አረጋግጠዋል። ኢትዮጵያ ከጠላቶቿ በኩል በጃዙርጫና ቢበረታበትም የሀገሪቱን እድገት እንደማይቀለብሰው ሲናገሩ መቆየታቸውንም አክሏል። ኢትዮጵያ በአፍሪካ የተፈጸሙ የቅኝ ግዛት ተግባራትን ወንጀል ለማድረግ በተዘጋጀው ዓለም አቀፍ ኮንፈረንስ ላይ እየተሳተፈች ነው ተባለ። ኢትዮጵያ በአፍሪካ የተፈጸመው የቅኝ ግዛት ተግባራትን ዓለም አቀፍ ወንጀል ማድረግ በሚመለከት በአልጀሪያ በተዘጋጀውና ለሁለት ቀናት በሚቆየው ዓለም አቀፍ ኮንፈረንስ ላይ የተሳተፈች መሆኑ ተገልጿል። ኮንፈረንሱ በመካሄድ ላይ ያለው አፍሪካና የአፍሪካ ተወላጆችን በመካስ ፍትህ ማረጋገጥ በሚል በዘንድሮ የአፍሪካ ሕብረት መሪ ቃል መሆኑ ተሰምቷል። በተጨማሪም ኮንፈረንሱ የአፍሪካ ሕብረት ጠቅላላ ጉባኤ የቅኝ ግዛት ተግባራት አለም ዓለም አቀፍ ወንጀል ስለማድረግ ያሳለፈውን ውሳኔ ተከትሎ እየተካሄደ መሆኑ ተሰምቷል። የኢትዮጵያ የውጭ ጉዳይ ሚኒስቴርን በመወከል በአፍሪካ ህብረትና የተባበሩ መንግስታት ድርጅት የአፍሪካ ኢኮኖሚ ኮሚሽን የኢትዮጵያ ቋሚ መልእክተኛ በሆኑት አምባሳደር ሂሩት ዘመነ የተመራው ሉካን በኮንፈረንሱ ላይ እየተሳተፈ ሲሆን፣ በአልጀሪያ የኢትዮጵያ አምባሳደር ሙክታር መሐመድ የሉካን ቡድን አባላትም ናቸውም ተብሏል። የቀኝ አገዛዝ ተግባራት ወንጀልን በማድረግ ታሪካዊ ኢፍትሃዊነትና የቀኝ አገዛዝ ተግባራትን ወንጀል በማድረግ ታሪካዊ ኢፍታዊነትን መካስ በሚል መሪ ቃል እየተካሄደ በሚገኘው በዚህ አህጉራዊ ኮንፈረንስ ላይ የተለያዩ አፍሪካ ሀገራት የውጭ ጉዳይ ሚኒስቴሮች፣ በአፍሪካ ህብረት የሰላምና ጸጥታ ምክር ቤት አባላት ሀገራት ተወካዮች የሆኑ ቋሚ መልእክተኞች አምባሳደሮች፣ ካሪቢያን ሀገራትን ማህበረሰብን ተወካዮች እንዲሁም ደግሞ የአፍሪካ ህብረት ኮሚሽን ሊቀመንበርን በመወከል የአፍሪካ ህብረት የፖለቲካ ሰላምና ጸጥታ ጉዳይ ኮሚሽን አምባሳደር ባርኬን እየተሳተፉ ይገኛሉም ነው የተባለው። በተጨማሪም ከአፍሪካ የካሪቢያ አገራት እንዲሁም ከተለያዩ አህጉራት የተዘጋጁ የታሪክና ዓለም አቀፍ የህግ ባለሙያዎች ኮንፈረንስ ላይ እየተሳተፈች ስለመሆኑም ተሰምቷል። ተሳታፊዎቹ በሁለት ቀናት ቆይታቸው በቅኝ ግዛት ወቅት በአፍሪካውያን እና በትውልድ አፍሪካውያን ላይ በተፈጸመ መጠነ ሰፊ ሰብአዊ፣ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ወንጀሎች ዙሪያ ይመክራሉ ተብሎ ይጠበቃል። በትግራይ ክልል ኤች አይ ቪ ኤዲስ የያዛቸው ሰዎች ቁጥር በ3 በመቶ መጨመሩ ተገለጸ። ከፍተኛ ድርሻ የሚይዙትም የቀን ሰራተኞችና አርሶ አደሮች ናቸው ተብለዋል። በትግራይ ክልል በኤች አይ ቪ ኤዲስ የተያዙ ሰዎች አሃዝ ከጦርነቱ በፊት ከነበረው በአሁኑ ወቅት በ3 በመቶ ጨምሮ መገኘቱን የክልሉ ጤና ቢሮ ባወጣው አዲስ ሪፖርት አመላክቷል። በክልሉ በኤች አይ ቪ ኤዲስ የተያዙ ሰዎች ቁጥር 3 በመቶ ጨምሮ የተገኘ ሲሆን ከጥቅምት 2017 ዓ ም እስከ መስከረም 2018 ዓ ም ባሉት ጊዜያት በተደረገ ያደረገ ምርመራዎች መሆኑን ቢሮ በሪፖርቱ ላይ ገልጿል። በቫይረሱ ከተያዙ ሰዎች መካከል ባለተዳሮች ከፍተኛ ቁጥር የያዙ ሲሆን ፍችን የፈጸሙ ሰዎች ደግሞ በሁለተኛ ደረጃ ላይ እንደሚገኙ ሪፖርቱ ጠቅሷል። በቢሮው የሁሉን አቀፍ ኤች አይ ቪ ኤድስ መከላከልና መቆጣጠር ዘርፍ ዳይሬክተር አቶ ፍስሀ የማነህ ከጦርነቱ በፊት በክልሉ ውስጥ የቫይረሱ የተያዙ ሰዎች ምጣኔ አንድ ነጥብ ሶስት አራት በመቶ እንደነበረና በአሁኑ ወቅት ግን ሶስት በመቶ መጨመሩን ለክልሉ ቴሌቪዥን ጣቢያ በሰጡት ቃለ ምልልስ ላይ ተናግረዋል።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 ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስረው በታላቅ ደስታ ነው። ለበረራዎ ጉዞጎ። ቀጥለናል። ከውጭ ወዳገኘናቸው መረጃዎቻችን እናልፋለን። ተመድ በሱዳን ውስጥ የሚደረገው የሰብአዊ እርዳታ ተደራሽነት ያለ ገደብ እንዲፈቀድ ጠየቀ። የተባበሩ መንግስታት ድርጅት በሱዳን የሚገኙ ሁለቱ ወገኖች ለሰላማዊ ሰዎችና ለእርዳታ ሰራተኞች ደህንነቱ የተጠበቀና ያልተገደበ የሰብአዊ እርዳታ ተደራሽነት እንዲያረጋግጡ አስቸኳይ ጥሪን ድጋሜ ማቅረቡ ተሰምቷል። ተመድ ጥሪውን ያቀረበው የሱዳን ፈጥኖ ደራሽ ኃይል የሚፈጽማቸው ጥቃቶች ከፍተኛ የሰዎች መፈናቀል እያደረሰ ስለመሆኑ ከታወቀበት ጊዜ ጀምሮ መሆኑ ተሰምቷል ተገልጧል። ቃል አቀባዩ ስቴፈን ሰኞ እለት ለጋዜጠኞች ሲናገሩ ሰላማዊ ሰዎች የእርዳታ ሰራተኞችን ለመቀበል ሲባል ደህንነቱ የተጠበቀና ያልተገደበ የሰብአዊ እርዳታ ተደራሽነት በአስቸኳይ እንዲረጋገጥ ሁለቱ ወገኖች በድጋሚ እንጠይቃለን ብለዋል። እንደ እርሳቸው ገለጻ የተመድ የሰብአዊ እርዳታ ቡድኖች በቅርቡ በመጠለያ አስፈላጊነት ቁሳቁሶች፣ የጤና አገልግሎትና የንጽህና አጠባበቅ ድጋፍ በአስቸኳይ የሚያስፈልጋቸው ተፈናቃይ ቤተሰቦች በብዛት መኖራቸውንም አረጋግጠዋል። አክለውም የተባበሩ መንግስታት ድርጅት የምግብና የስነ ልቦና ድጋፍ እየሰጠ ቢሆንም የገንዘብ እጥረት ክፍተቶችን ፈጥሯል በማለትም አስጠንቅቀዋል። በመሆኑም ለጋሺዎች ተጨማሪ ድጋፎችን ለማቅረብ ቁርጠኛ እንዲሆኑም አጽንኦት ሰጥተው ጠይቀዋል። በሱዳን ጦር እና በፈጥኖ ድጋፍ ኃይሉ መካከል በጎርጎርሲያኑ አቆጣጠር 2023 የጀመረው ጦርነት በሺዎች የሚቆጠሩ ሰዎች ለሞት ሲዳረግ ቢያንስ 12 ሚሊዮን ሰዎች መፈናቀላቸውን ቲአር ወር ልድስ ዘግቧል። በመጨረሻም ፑቲንና የትራምፕ ልዩ መልእክተኛ በዩክሬን ጉዳይ ለመምከር ዛሬ በሞስኮ እንደሚገናኙ ተገልጿል። የሩሲያው ፕሬዚዳንት ቮላድሚር ፑቲን ከአሜሪካ አቻቸው ዶናልድ ትራምፕ ልዩ መልእክተኛ ስቴቬን ጋን ዛሬ በሞስኮ እንደሚገናኙ ቢቢሲ ዘግቧል። ይህ የሞስኮ ጉብኝት የተሰማው ነጩ ቤተ መንግስት በሩሲያ ና ዩክሬን ጦርነት ዙሪያ ከስምምነት ለመድረስ ተስፋ ሰጪ ሁኔታዎች መኖራቸው ከተነገረ በኋላ ነው። የዶናልድ ትራምፕ አማች የሆኑት ጀሬድ ጋር ፑቲንን ያገኟቸዋል ተብሎ ይጠበቃል። ከዚህ የሞስኮ ቀጠሮ አስቀድሞ ለሩሲያ ያደላል በተባለው የአሜሪካ የሰላም አማራጭ ስምምነት ዙሪያ የዩክሬን እና ዩናይትድ ስቴትስ ባለስልጣን በፍሎሪዳ ተገናኝተው መምከራቸው ይታወሳል። የዩክሬኑ ፕሬዚዳንት ቮላድሚር ዘለንስኪ የፍሎሪዳ ውይይት ገንቢ ሲሉ ቢገልጹትም ተጨማሪ ስራዎች የሚፈልጉ አስቸጋሪ ጉዳዮች መኖራቸውን ግን አልሸሸጉም። ትናንት ሰኞ ከፈረንሳይ አቻቸው ኢማኑኤል ማክሮን ጋር ከተወያዩ በኋላ ቃላቸውን የሰጡት ዘለንስኪ ኬቭ በሰላም ግንባር ዙሪያ ቅድሚያ የምትሰጠው ሉዓላዊነትና ጠንካራ የደህንነት ዋስትናን ማግኘት ማስቀጠል መሆኑን አጽንኦት ሰጥተውበታል ፕሬዚዳንቱ ሰላም ለማውረድ በሚደረጉ ንግግሮች የግዛት ጉዳዮች እጅግ አስቸጋሪ መሆናቸውንም ጠቅሰዋል ክሬምሊን በምስራቅ ሀገሪቱ ክፍል የተቆጣጠረችውን ስፍራ መጠቅለል ትፈልጋለች ኬፍ ግን ይህንን መቼ አታደርገውም ሲሉ ተደምጠዋል የትራምፕ ልዩ መልእክተኛ ስቴፈን የሞስኮ ጉዛቸው አስቀድሞ ከዩናይትድ ኪንግደም ጠቅላይ ሚኒስቴር ኬሪን ስታርሚን ጋር ተወያይተዋል ምን የተባለው ባለፈው ሳምንት የሩሲያ ፕሬዚዳንት ቭላድሚር ፑቲን በዩናይትድ ስቴትስ የቀረበላቸውን የሰላም አማራጭ መመልከታቸውን ገልጸው ጦርነቱ አስቆሞ እርቅ ለማውረድ መስራት ሊሆን እንደሚገባ መናገራቸውን ዘገባው አስታውሷል።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

አማራጭ በአዲስ ዘመን ናው ቴሌቪዥን መረጃን ከምንጩ በቀላል አማራጭ በቀጥታ ስርጭት ወደ እናንተ የምናደርስበት ጊዜው አሁን ነው። ናው ቴሌቪዥን መልካም አዲስ ዓመት ከናው ቴሌቪዥን ለሰዓቱ የያዝንላችሁ መረጃዎቻችን የእስካሁኑን ይመስሉ ነበር። ከዜናዎቹ ጋይልዳና ታደሰ አብሬያችሁ ቆይታ አደረኩኝ። መልካም ቀን